በጣም እውነት ፀን ካልሰራሽ ፀጉርሽን አምፖሉ አስይዤው ይኸው አምፖሉ ታስያዝኩልሽ። እከክ አምፖሉ አስይዤው ትለኛለሽ። ንፍጣም እየለመጠጥኩ ዊጎች እንደዚህ እና ቪዲዮ ይሄኔ እንትኑ እና እኔ ከጅምሬ ካመጣጤ ቲክቶክ ላይ ካመጣጤ አብዛኞቹ ስለሚያውቁኝ አሮማይንድ እንደውም እኔ ያለው ነው የሚሰራው። ስለዚህ ያው ስ እኔ እንደዚህ ከሆነ እኔ እንደዚህ ነገር ግን ላይክ ዶን ቤት ጀለስ ታት ማች

ስራ ልትገባ ነው። ከስራ በኋላ መጠጥ እየጠጣችው። ከመጠጥ በኋላ የቦይፍሬንዷ መኪና ውስጥ ናት። ድምፅ ተዘግቷል። ማርያም፣ ድምፅ ተዘግቷል። ድምፅ ባይዘጋም ቢዘጋም ባይዘጋም አይደብርም። ኢትዮጵያን ኩዊን ኔይማር እንዴንሽ? በእናትሽ እስቲ ጋላሪ ሙሉ ሊንጎች ትንሽ ትንሹ ኩን። ይሄ ቴንክ ዩ ሺ የእኔ ቆንጆ በጣም ማመሰግን ነው። ቦይ ፍሬንዷ መኪና ውስጥ ናት። እስቲ ለማየት እንሞክራለን። የቴስላ ነው። እዳ ሰርጀሪ ኤዘ ፍሌክስ ናይስ ኦኬ። ደሳቲኝም እኔ ኮ ደስ እንድልህ አልጠየቅኩ፣ በነገራችን ላይ ይኩዬ የኔ ማር እኔ አይዶን አይዶን ኬር ደስ አልኩ አላልኩ፣ እኔ ህይወት ላይ የምትቀይረው የምታመጣው ለውጡ ስለሌለ ይኸውላችሁ፣ አንድ ነገር ልንገራችሁ። ዝም ብላችሁ አዳምጡ። ዝምታችሁ ወይ መኪና ገዛሽ ነው እንጨግራለን? ብገዛስ ብገዛስ እርካሽ እኮ ነው። ሰሚ ማሬ እብቄ እንትን እዚያ እሺ። እንግዲህ ጁስ ነገር ወተርመን ማንጎ ካላቸው ማንጎ ሆማንጎ ህዝብ ቤት ማንጎ ካላቸው ማንጎ የሆነ አን እና አቮካዶ አቮካዶ አሪፍ ነው፣ አቮካዶ። መናገራችሁ ከዝምታችሁ እንደሚሻል ብቻ ስታስቡ ተናግሯል፣ አይደል? መናገራችሁ መናገራችሁ ከዝምታችሁ እንደሚሻል ያመናችሁ ቀን ብቻ ተናገሩ። አዘርዋይስ ዶን ጊቭ ፋክ ወይ። እንዴት እንዳማረብሽ! አመሰግናለሁ እኮ ከበፊትም እኮ አላስጠላም፣ ከዚህ እውነት ለመናገር እውነት ድሮ ሻሽ እያሰርኩኝ በምጨፍርሳል የዛን ያስነጥሬው ነው። አሁን አስወጥሬው ከሆነ የዛን ያስነጥሬው ነው። ማማዬ የዛን ያስነጥሬው ነው። እኔ እኮ የጀለሲ እኔ እግዚአብሔርን ነው የምላችሁ። የቅናትም ልካለሁ፣ ልካለሁ ትብ የሆነስ ልካለሁ። እና የማይመስል ነገር ስታወሩ እኮ ሰው ይታዘባል እኮ በነገራችን ላይ የፈለገ የእንትን እውቀቱ እንኳን ባይኖራቸው ሰው ይታዘባል እንዴ! እንዴ ውጭ ታይ ምናምን ሄዳለሁ እኮ ረ ረ ተዉ። ኬት ይመጣል፣ ገንዘቡስ? ተዉ። እንደዚህ አይነት ሀብታም አታርጉኝ ነ እኔ እንደዚህ አይነት ሀብታም አታርጉኝ። እማማ ወይ ልጄ ቁርቋዘዋ ልጄ ቁርቁዝ ያልሸዋ ልጄ ምን ነው ልጄ ምግብ በልትሻል

ወርድ የማያደረግ ነገር ስለሆነ ብዙም ፎከስ አድርጎ ሰጥቶ ማውራቱ አስፈላጊ አይደለም። ቪዲዮ ፖስት ቻለሁ። ያምራል። ሁለተኛ ፒል ላይ ያምራል። ውጆች አ ፍርሃት ማነው በጣም እስቲ ማርያም እስቲ ማርያም በሉ። እኔ ማርያምን ካላላችሁ አላምናችሁ። ማርያምን በሉ። ያምራል ያምራል። ደሞ እኮ ኔ እግዚአብሔር እኔ በጣም ነው። እሺ መወዳችሁ። እግዚአብሔር እኔ ልሞት ነው መሰለኝ። ማለት ነው ሰው ሁላ ፖዚቲቭ እየሆነልኝ ነው። ስሚ ማሪ ልሞት ነው መሰለኝ በጣም በቃ ጥሩ ሰዎች እየሆኑብኝ ነው። ለምሰርሽ እንደዚህ ያልኩሽ በቃ አላቅም እኔ እግዚአብሔርን የሆነ እኔ አላቅም። ሰው ጥሩ ሰው ሲሆንብኝ እኔ እንደነግጣለሁ። ሊያመሰሽ እንደምንደነግጠው ሰው የሆነ ሄልት የሚሆነው ሲጠላሽ ብቻ ላይክ፣ ሲጠላሽም ምን እንደሚድል ሲሆን ነው ግባሽ። ሁሉም ሰው ተመሳሳይ ነገር ላይክ፣ የሆነ ፍቅር ምናምን ከሰጠኝ እኔ እግዚአብሔርን እንደነግጣለሁ። አይዶን ነው በቃ የሆነ ነገር አደጋ ሊደርስብኝ ምናምን የሚመስለኝ። እንግዲህ የራሴ አመለካከት ነው። እሺ በቃ አመሰግናለሁ። ግን ለማንኛውም መላር ግታደ እንደዛ ነው የሚመስለኝ። በጣም ነው የማመሰግነው ውዶቼ፣ በጣም ነው የምወዳችሁ። ወይ ፍቅርን ስላላስለመዳችሁ አይ ሰው በጣም ብዙ ሰው እንድትሰድቡኝ ይፈልጋል ና እናንተ ደግሞ እኔን አትሰድቡኝም በጣም ነው ላይምሮ የምትጠነቀቁልኝ ምናምን ብዙ ቦታ ያቸዋለሁ ኮሜንት ላይ የኔ ቪዲዮ ላይ ምናምን እና እንድትሰድቡኝ ተፈልጎ የሚባለው እኔን እኔ በሴትነቴ በሁሉ ነገሬ ለማጥቃት ተነስቶ ብዙ ነገር እየተባለ እናንተ ግን ለእኔ ጭንቅላ ስትጨነቁልኝ በቃ ይገርመኛል ብቻ ምን ይባላል ተመስገን ተመስገን ነው ማሪ ምን ተመስገን ነው ምንም አልተፈጠ ሚዲያ ላይ የምትወጣ ሴ ባላ ታገኝ ማሪ እርግጠኛ ነሽ? ስለዛ እርግጠኛ ነሽ? ኖሯቸው ስም የሚገቡ እኮ ሊኖሩ ይችላሉ። ስለሱም አላጣራሽ ማሬ ባላ ታገኝ ባንቺ ቤት አሁን አውርተሽ በቃ ልብሽ ልቅ ብሏል።

እንትን ላይሰንስ ሳትይዙ እኮ እዚህ መማ እንዳታችሉም እኔ ደግሞ ለምን ዋሻለሁ ላይሰንስ የለኝም እኮ እንዴት እነደዋሉ ወደፊት ግን ይዛለሁ ሲይዝ እነዳለሁ ሹዱቴ መያዚ አይቀርም በዚህ እስቲ ስንት ወር ጊዜ ትሰጡኛላችሁ ንገሩኝ ስንት ወር ጊዜ ትሰጡኛላችሁ ተለማምቼ ላይሰንስ እንዲዝ ሶስት ወር በቃ ዳን ሶስት ወር ጊዜ። በሶስት ወር ውስጥ ካላያስኩኝ አንቺ አንችለን እዚህ እያላችሁ ጥሩኝ። ግልጽ እናትሽን እኮ ስወደው ምን ላርግ ታዲያ። ማሪያ ማሪውልሽ ዋሽቼ ለምን ዋሻሉ ማለት ወዛ ያደረግም ውሸት ምን ያደርጋል? አውጪ ማሪ ከመዳም ቤት እሺ፣ ማሪያ አወጣለሁ ኩን ይወይ ተናደሽብኛል። በሰላም ቺና የምትባዩ በጣም ተናደድሽብኛል። በሰላም ደህና ነሽ? ችግር አለ፣ ችግር አለ፣ ችግር አለ። እንትን እኮ የለውም ለዛ ነው ጋይስ። ሪንግ ላይት የለም ከእንቅልፌን የተነሳሁት ምናምን ምናምን ምናምን እና እንዲሁም እንዲሁም እንዲሁም እንዲሁም ደና ደና ፊት ነው እያያችሁ ያላችሁ ሪንግ ላይት የለም፣ መብራት የለም። መብራቱ ያኛው ነው። መብራቱ እዛ ጋ ያሉ ይተገጫል። መብራቱ አስቡት፣ በዚህ መብራት እንዴ የሆነ እኮ ፊት ነገር የሆነ እኮ ደምቅ ፊት እኮ ያስፈልጋል እኮ እንደዚህ አይነት መብራት፣ በእንደዚህ አይነት መብራት ለመውጣት እኮ ጋይ፣ ማርያም እውነት እውነት እላቸዋለሁ። እውነቴን ነው አሏሸው፣ እኔ አሏሸውም፣ እመኑኝ

አቴሽያበ ሲታገኙስለ ይል ሶ ጋ እኛ ምንም እንወድሻለን። ኩንዬ እኔ ማር እኔም በጣም ነው የምወዳችሁ እናንተ ሰጠኝ እግዚአብሔር። እንግዲህ ምን ይደረጋል። እግዚአብሔር ትክክል ነው። ነገር ሁሉ ለበጎ ነው። ማን ይቀራ ይታበሳል አላችሁ ጋይስ መታመኛ እግዚአብሔር ማረፊያውም ከጥላው ስር ቀናለው ብሎ እግዚአብሔር አለ አለ። ከኔ ጋር አለ እሱ አለ እግዚአብሔር አለ አለ ከኔ ጋር አለ እሱ አለ። እነኛ እኛ ዘመን አለፉ። እኔ እኛ ጊዜን እና አለፉ። ያለቀስኩባቸው አለፉ። እነዚያ ዘመናት አለፉ። ያለቀስኩባቸው አለፉ አለፉ። እነኛ እኛ ዘመናት አለፉ ያለቀስኩባቸው አለፉ እነኛ ዘመናት አለፉ እነኛ ዘመን አለፉ እነኛ ጊዜን አለፉ እነኛ ዓመት አለፉ አለፉ ያለቀስኩባቸው አለፉ እነኛ ዘመናት አለፉ ያለቀስኩባቸው አለፉ አለፉ እነኛ ዘመናት አለፉ ያለቀስኩባቸው ደበላለኩት አለፉ አለፉ ያለቀስኩባቸው ዘምሪ፣ ዲቦ ምን ልዝፈን? ውይ ምን ልዘምር ልዘምር ማለት ይቅርታ፣ ምን ልዘምር። በጣም ውስጤ ነው፣ በጣም ነው ደስ የሚለኝ። አረ መዝሙር መዘመር ምን ችግር አለው? ጋይስ ዋናው የእግዚአብሔር ዋናው ለእግዚአብሔር መዘመር ነው እንጂ እንኳን መዝሙር ዘፈን ስንት ምንት ነገር እያደረገ እንደ በዚህ እንኳን ይቅር ይበለን እንጂ ውዴ ማሪ ደናነሽ፣ አሉልሽ ማሪ እንዴነሽ፣ ደናነሽ ወይ በነተች እንዴ እንደዛ አይደለም እኮ ጋይስ ሃይማኖት መደበቂያ አይደለም። በነገራችን ላይ እኔ በሃይማኖት አልጠበቀም ከይቅርታ ጋር አልደበቅም። ነይ ግን ዘምር ይልን ልዘምር? አልዘምርሽ? ልዘምር? አልዘምር? ሴጣን ያለበት ሰው ነው መዝሙር የሚጠላው። መቼስ የማርቃንሽ ድምፅሽ ያምራል። ልዘምራ? እሺ ምን ምን ልዘምርላችሁ?

ለእኔ ጠዋት ነው ናት። ሴትዬ ያምረ ማርያምን በቃሽ። ለምን ትስቂያለሽ እንዴ? መብት ስሚ ንስሚ ለምን ትስቂያለሽ እንዴ? ሆ እና ላልቅስ ስሚ። ያኔ ሳሚዬ ቴንኪው ያኔ ማለት ነው። እንትን ወሬ የተወራ ጊዜ ወሬ የተወራ ጊዜ ማለት ነው። ከዛ የኔ እኔ ዘና እያልኩ ምናምን፣ ከዛ ዲቦራ በጣም ከአሳቀኝ ኮሜንት ማለት ነው በጣም ነው እንደዚህ እንባይ ጠብ ጠብ ነው ያለው። እናቴ ትሙት ኮሜንት ላይ አንዱ ማለት ነው ምን ቢለኝ ጥሩ ነው፣ ሪከርዶች ላይ ይሆን እኔ ጋ ይሆን አላውቅም፣ ግን ዲቦራ ንቀት ነው ማታለቅሽልን አላለኝም፣ ንቀት ነው ማታለቅሽ

ማሮች የዘግቶብኝ እኮ ነው። ቻርጅ ቻርጅ ዘግቶብኝ ነው። አረ ጭራሽ ጠቆርኩ። ምንድነው የታገትሽ ነው የምትመስዮ? ማሪ እንደዛ ነው መስለው። አንቺስ ታግተሽ ታውቂያለሽ? ስሙማ ውጆች ቻውስ አደላችኋል። በጣም ብዬ ነው እስቲ አንድ ሰዓት ሆነኝ እንዴ? ስንደቃው ነኝ። ፖስቱ ከተፖስተ ስንደቃው ነው። እስቲ ጋይስ አንድ እዩትና ነው ስንት ሺ ቪው አለው። ቶሎ በሉ ቶሎ በሉ ማሮች፣ ስንት ሺ ቪው አለው። ማሮች ሂዱ ሂዱ ስድስት ሺህ ብቻ አዲሱ ቪዲዮ ስድስት ሺህ ብቻ ነታየ። አስራ ስምንት ኬ ኦኬ፣ ስንደቂቃ ነው ከተፖስተ ሄዱ እናዩት። መቶ ውስጥ አባዘጠንኬ ረ ደዛ አይደለም ፖስት ዲ ወይ እኮ እንትን እኮ አይደለም ማሬ ፍሊተሩ ነው። እዚህ ጋር ሻይን ሲያደርግ ፍሊተሩ ነው። እንትኑ እዙች ጋር ሻይን ያደርጋል። ፍሊተሩ የተጠቀምኳት ፍሊተር እንትን አይደለም። በዛ ላይ ደግሞ ኦሪንግ ላይት የለም፣ ላይት የለም። ያው ላይቱ ራሱ በጣም ትንሽ ነው። ምናም ዘጠና ሶስት ኬ እረ አይሆንም እንዴ እናንተ አረተው